ለሀገር ሰላም፣ ለአካባቢ ሰላም ዱዓ የሚያደርግ በማህበረሰብ አብሮነት፣ መቻቻል፣ በጋራ እሴቶች ላይ አብሮ የሚሰራ በጋራ ስንሰራ በጋራ ስንተባበር ያለን ነገር የተሻለ ሊሆን እንደሚችል የምናድግ እንደሆነ እምነት ያለ በመሆኑ እንደምታቁት በጌዙ በውጆው በእድሩ በአብሮነት ተምሳሌት ሆነው የሚኖር ማህበረሰብ ነው። በዚህም የተነሳ በአካባቢ ብቻ ሳይሆን በአገሪቱ በመላው አገሪቱ ተንቀሳቅሶ የሚሰራ በአገር ብቻ ሳይሆን በአለማት ሆኖ የሚነግድ የሚሰራ የሚተጋ ማህበረሰብ ነውና የዚሁ ትጋት ውጤት የሆነችው በአጭር አመት ውስጥ በከፍተኛ እድገት ውስጥ ወዳለችው ወራቤ ከተማ እንኳን በሰላም መጣችሁ ለማለት ይወዳለሁ። ሀበይ ቦገሬት መጣም እንግዲህ አረፋችን የተሳካ እንዲሆን በተለይ እንደምታውቁት ሁላችሁም የትም የምትኖሩ የትም ቤተሰባችሁን ማትረሱ አካባቢያችሁን ማትረሱ ለአካባቢያችሁ ማህበረሰብ አረፋን ቤተሰብ እናክብር ብላችሁ ስትመጡ አረፋ ብቻ እንደማታከብሩ እናውቃለን። በአካባቢ ያሉ ጉድለቶችን ነቅሳችሁ በማውጣት በልማቱ ትሳተፋላችሁ። ትምህርት ቤቶችን ትገነባላችሁ፣ ጤና ጣቢያዎችን ታድሳላችሁ፣ መንገዶችን ታስተካክላላችሁ። ስለዚህ የእናንተ የአረፋ መምጣት ቤተሰብ ዝያራ ብቻ ሳይሆን በአካባቢ ልማት፣ እድገት፣ ኢኮኖሚ የምታደርጉት አስተዋጽኦ ከፍተኛ ነውና በዞኑ አስተዳደር ስምና በራሴ ስም ከፍ አለ ምስጋና እናቀርባለሁ። ሁሌም እንኮራባችኋለን። ለዛ ነው ትልልቅ ነገሮች አቅደን ምንሰራው ለዛ ነው። ትልልቅ ነገሮች አቅደን ያሳካ ነው። የወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታልን ስናሳካ፣ ሃይረንዚን ስናሳካ፣ በተለያዩ ወረዳዎች ሃይስኩሎችን ስንገነባ የእናንተ አስተዋጽኦ ከፍተኛ ነበረ። የነዚህ ሀሳቦች ጥንስስም አረፋን በዓል ምክንያት በማድረግ ስትመጡ የምታሳኩት ስለሆነ ሁሌም ሁሌም ለእናንተ ክብር አለን። ይሄ እንዲቀጥል እንፈልጋለን። በዚህ አመትም ስልጤን አንድ ከፍ የሚያደርግ ወራቤን የሚያሳድጉ ስራዎች ጀምረናል። ወራቤን እንደምታውቁት በቆዳ ስፋቷ በክልሉ አንደኛ ናት። 17 ሺ ሄክታር መሬት ነው ያላት። በፍጥነት እያደገች ያለች ከተማ ናት። የህዝብ ቁጣም አሁን ከ114 ሺህ በላይ ሆነዋል። በከፍተኛ ሁኔታ እንቅስቃሴ ውስጥ አለን። ያለባት ማነቆ መንገድ ነው የነበረው። ስለዚህ አንዱ ዋናው መንገድ ኮሪደርን ባሟላ መልኩ 8.4 ኪሎ ሜትር ከሰብ ስቴሽኑ እስከ ሃርላ ሆቴል ከፍ ብሎ በፌዴራል መንግስት በቅርብ ጊዜ ውስጥ ታድሶ ኮሪደርን ባሟላ መልኩ የሚሰራ ይሆናል። ሌላው የውስጥ ለውስጥ መንገድ ስላልነበረን ይሄንኑ ለማሳካት 5.7 ኪሎ ሜትር ዲዛይን አጠናቀን ለኮንትራት ሰጥተን ሀብት ማሰባሰብ ላይ ነው ያለነው እስካሁን ወደ 200 ሚሊዮን ብር ቃል ተገብቶ ወደ 102 ሚሊዮን ብር ሰብስበን ከኮንትራክተሩ ውል ተፈራርመን ወደ ስራ አስገብተናል በሚቀጥለው አመት በእንደዚህ አይነት ሳይሆን በተጨናነቀ ሳይሆን በሰፋፊ በሚያማምሩ መንገዶች እንደምትሄዱ ተስፋ አለን ይሄንኑ በማስመልከት በዛሬው ዕለት በዛሬው ዕለት ወራቤ ከተማ እንግዲህ ብዙ ጊዜ ሰዎች የሚያልፉባት እንጂ የሚያርፉባት አልነበረችም። ይሄ ብንሰራባት ይሄ የቱሪዝም ማዕከል ሆኖ ማገልገል የሚችልበት ይሄን ሀብቷን መጠቀም የሚችልበት ብዙዎቹ እዚህ አርፈው ተዝናንተው የሚሄዱባት ከተማ እንድትሆን አለመን እየሰራ ነው። ለዚህም በቅርብ ቀን የሚመረቁ በተለይ እስከ ቀጣዩ አመት የሚመረቁ በፍጥነት እያለቁ ያሉ ትልልቅ ሆቴሎች አሉን። እነዚህ እውን ይሆናሉ። ለነዚህ የሚያስፈልጉ መሰረተ ልማቶች እየተሟሉ ነው። በከተማዋ ትልቅ ችግር የነበረው የማብራት ሰብስቴሽን ነበር ይሄ ችግር ተፈተዋል ሌላው ትልቅ ችግሯ የነበረው የውሃ ችግር ነበረ ወደ ሶስት ጉድጓዶች ተቀፍረው በሰከንድ ዘጠና ሊትር የሚያመርቱ ከዘጠና በላይ ሊትር የሚያመርቱ በድምሩ ማለት ነው እንደዚህ ይሄን ውሃ ዝርጋታ ጀምረናል ወደ ዋናው ታንከር ዝርጋታው እየጨረስን ያለ ነው በቀጣይ ዓመት አላካ ላይ ይሄን ማጠናከል የከተማ የውሃ ችግር የሚፈታ ነው የሚሆነው ሌሎች ዝርዝር የልማት ጉዳዮች በዚህ መድረክ አላነሳም። አረፋችን በጋራ የምንተሳሰብበት የምንገናኝበት ሌሎችን የምንዘይርበት አካባቢያችን የምናለማበት ባህል እሴታችንን የምናሳደግበት፣ አንዱ ትልቁ ባህል እሴታችን በጋራ አብሮ መኖራችን ነው፣ መተሳሰባችን ነው፣ የቤተሰብ ትስስራችን ነው። የአገር መሰረቱ ቤተሰብ ነው። ቤተሰብ ሲሰበር አካባቢ ይሰበራል፣ አገር ይሰበራል። የቤተሰብ ትስስር አብሮነት ቤተሰባችሁ መጠየቅ፣ ወላጃችሁን ማክበር፣ ታላቃችሁን ማክበር፣ ለትንንሾቹ የማዘን ለዛ ነው። ለአካባቢያችሁ ተናናሾቻችን እናንተ ውጪ እያስተማራችሁ ልጆቻችሁ እዚህ ያሉት እንዳይከራተቱ ቤተሰበኝ እንዳይከራተት የምሰሩትና ይሄ የኛ መገለጫ ነው። እሴታችን ጠንክሮ መተባበራችን ጠንክሮ መዋዳዳችን ጠንክሮ መቀጠል አለበት። ሰላማችን ጠንክሮ መቀጠል አለበት። በአካባቢያችሁ የምታደርጉት ኢንቨስትመንት መቀጠል መቻል አለበት። የምታደርጉት እንቅስቃሴ እያንዳንዱን ቤተሰብ ይቀይራል። እዚህ አካባቢ ወራቤም ይሁን በወረዳዎች የምታፈሱት ሀብት አካባቢን ይቀይራል። ይህ ተጠናክሮ እንዲቀጥል እንፈልጋለን። ኢድ ሙባረክ። አበይ አጄጄሙ ባይደዶ አላህ የድበላይ አጂጂነ። ሰላም አለይኩም ወረህመቱላ ወበረካቱሁ